አሰላሙ አለይኩም ወረህመቱላሂ ወበረካቱ ውድ ቤተሰቦቼ ሰላም ብያለሁኝ። ልጅቷ እንግዲህ እየቀለጠፈች እየተናገረ አይደለም። አስራ ሰባት ዓመት ዱባይ ተቀምጣ ማለት ነው በሰው ቤት እየሰራ እየመዳም ቅመም ሆና እንግዲህ አስራ ሰባት ዓመት አስቡት እየሰራች እናቷ ወላጅ እናቷ ማለት ነው ወላጅ እናቷ ወንድሟ ቤተሰቧ ሆነው ቤት ተሰርቶልሻል እያሉ ልጆች አሉኛ፣ አለች አራት ልጆች ትበል እንደዛ አሉኛ፣ አለች ተከያሉ። ከዚያ ቤትሽ አልቆልሻል፣ ቤትሽ እንደዚህ ጨርሰሻል፣ ምናምን እያሉ ወደ ሀገር ትገባለህ። ስትገባ ጊዜ እነሱ ቤት ሰርተው ምን ብለው ፏፏ ብለው በቃ የለም ልጆች የራሱ ተባረው ከዛ ከቤት ሌላ ቦታ ቤት ተከራይተው ነው ያገኘኋቸው ነው የምትለው እና ፍትህ ጠይቁልኝ፣ ፍትህ ይገባኛል፣ ለቤተሰቦች ፍትህ ጠይቁልኝ ነው የምትለው። አላቅም በምን ፍትህ እንደሚጠየቅላት። ትላልቅ ሚዲያ ያላችሁ ፍትህ ጠይቁልኝ እያለች ነበረ። ግን ለእኛ ደግሞ ለትናንሾቹ መማሪያ ይሆነናል ማለት ነው። ለትናንሽ ሚዲያ ተጠቃሚዎች መማሪያ ይሆነናል፣ እኛም የመደም ቅመም ስደት ላይ እንዳለን መጠን ማለት ነው። እንግዲህ እኔ እናቴ ያልታመነ ማን እንደሚታመን ይገርማል። በጣም ከባድ ነው፣ ይከብዳል። በዚህ መልኩ እንደዚህ ልጆቿን አባረው እነሱ ቤታ ውስጥ ቁጭ ብለው የለሽም ብለው አገር ስትገባ በቃ አርፋለሁኝ ብላ ስትሉ በራሳችን እስኪ ምን ይመስለናል? ምን አይነት ስሜት ነው የሚሰማው? እሱ አሁን የለችም እነ ተስፍሽ ጋር ሄዳ ፍትህ ለመጠየቅ እዛ ሄዳ ነው ማለት ነው። እራሷን እንድትቆጣጠር እና አረፍ እንድትል ብለው ወስደዋት ነው ተስፍሽ አድርጌው ማለት ነው። እና እነሱ እንደዚህ እንደዚህ አይነቶችን ልጆች የተጎዱ ልጆችን ይይዛሉ ማለት ነው። እና ልጆቿን በት ነው እኔ አላቅም። የሰው ልጅ በስደት ላይ ብዙ ጊዜ ቆይቶ እንደገና እንደዚህ አይነት ነገር ሲመጣ በጣም ይከብዳል። እና ጥንቃቄ ነው። ዞሮ ዞሮ ሁላችንም ልንጠነቀቅ ይገባናል። ቤተሰቦቻችንን ብዙም እምነት አለመጣል እንዴት ነው ምንድን ነው ጎረቤት አካባቢ ያለን ሰው ጠይቁ አንድ ቤት ሰራችሁ አይደለም ጎረቤታችን እነማን ነማን ናቸው እስኪ ቁጥር ስጡኝ ጎረቤቴን እስኪ ሰላም ልበላት ቁጥር ስጡኝ ምናምን ብሎ ወይም በጎረቤት ማስጠየቅ አላቅም ግን ማንም አይናገርም ደግሞ ቤተሰቦች እንዲህ እየሰሩ ነው ምናምን ብሎ የሚናገር የለም እኔ እንጃ ብቻ ነው ገንዘብን ልጅን ወይንም ሰውን ወደዛ ጥሎ ገንዘብን እየተመረጠ ባለበት ጊዜ ነው። እንግዲህ እናት ስደት ላይ ህይወቷ ሁሉ እዛው ይበስብስ የምትል ከሆነ ልጄ ሰርታ ትለውጥልኝ እና ወደ ሀገር ትግባልኝ ልጆቿን ሰብስባ ትኑርልኝ ብላ እናት የማታስብ ከሆነ እኔ ማንን ነው ታዲያ የምናምነው? ወንድም፣ አጎት፣ ምናምን ምናምን አልታመንም። እሺ እናት ግራ የገባ ነገር ነው። ወላሂ እኔ አላቅም ብቻ የሚመስለኝ ግን ስም አዞር ካለ ልክ ገና ቦታውን ስንገዛ በስማችን ማድረግ በቃ በፍርድ ቤት ሄዶ ስም በታወቀበት በቃ እንጃ፣ እንደዛ መሆን ከተቻለ እንደዛ ማድረግ እንጂ በስማችን ከሆነ ማንም መሸጥና መለወጥ መካድም አይችልም። እንደዛ ይሻል እንደው ብዬ እላለሁ። ሌላው ነገር ግን አልገባኝም እኔ። እንደው ብቻ ይከብዳል። እሺ ልጅቷ እንግዲህ በዚያ መልኩ እየተናገረች ነበረ። ፍትህ ጠይቁልኝ ያለችው እኔ ለማን ፍትህ እንደሚጠየቅላት አላውቅም። ምን አለና በማን ብምን ህግ ቢኖር በህግ ብትከሳቸው ምስክር ያስፈልጋታል። ቤቱን ስትሰራ ገንዘብ ስትልክላቸው በቃ ይመሰክርላታል። ቦታውን ስትገዛ ያ ያውለታ ካላት በህጉ መሰረት ወይንስ በሽምግልና በትላልቅ ሰው በሽምግልና ቤተሰብ እንደው ልጃችሁን እንዴት እንደዚህ ታደርጓታላችሁ ብለው ይሉላት እንደሆነ እኔ እንጃ። ዙሪያው የጠመመ ነው። እነሱ ከጠመሙና ልጃቸውን ጥለው ከነ ልጇ የትም ትግባ እንደገና እነሱ እሷ ሰለፋችበት ቤት ዘና ብለው መኖር ይሄ የራስ ወዳድነት ነው። ምነው ባዳም ሰው በሆነ የራስ ሰው ይሄን ያህል እናት ይሄንን ያክል አላቅም። እኔ እንጃ፣ ሁላችንም እንዳናምን እያደረጋችሁ ነው። መቼም የሁሉም ማንጀት ይለያል፣ የሁሉም እናት ደግሞ ይለያል። እኔ አላቅም ብቻ ራሳችሁን ጠብቁ ነው፣ ራሳችሁን፣ ገንዘባችሁን ጠብቁ።